እርሶ የሚያውቁት ለንግግር ዝግጁ የሆነ ሸኔና ፋኖ ካለ ይዞኝ ግን፣ መንግስት መልሷል። ለመደራደር ለመነጋገር ዝግጁ ነኝ። ይህ መንግስት ከሁሉም ጋር ለመደራደር ዝግጁ ነኝ እያለ ነው። ግን ለመደራደር እነሱን ራሱ ማደራደር በጣም መከራል። አሁን የአሰብን ጥያቄ የሚያነሳው በኢትዮጵያ ማሊያ ለኤርትራ የሚጫወት ሰው አይደለም። በኢትዮጵያ ማሊያ ስለ ኢትዮጵያ የሚጫወት በኢትዮጵያ ማሊያ ስለ ኢትዮጵያ የሚዋደቅ ሰው ነው። ሚሊዮን ፐርሰንት እርግጠኛ ነኝ። ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለም ይሄ ጥያቄ መሳካቱ አለም ጥያቄው ካፉ ከጠቅላይ ሚኒስትር አፉ ከጠቅላይ ሚኒስትራችን አንድ በጥ መውጣቱ ሐውልትነቱ የህዳሴን ያህል ነው። ጥያቄው ድብቅና የተድበሰበሰ አይደለም። ማንም አይፈራም ይህን ጥያቄ ለመጠየቅ የባህር በር አንፈራም፣ አንደነግጥም። አቧራ ተለብሶ የተቀመጠውን ጉዳይ ጠቅላይ ሚኒስትሩ አንስተው አምጥተውታል በነገራችን ላይ በየአመቱ ኢትዮጵያ ሶስት ሚሊዮን ሰው ገደማ ትጨምራለች በየአመቱ አንዳንድ ኤርትራ አንድ ገጽ ወረቀት ማግኘት አልቻልንም እንዴት እንዳጣ ነው የሚያስረዳ ስለዚህ እንዴት ነው ሄደው ካልን በኢትዮጵያ ማሊያ ለኤርትራ በተጫወቱ ሰዎች ነው ራሳችን ላይ ጎል ያገባ ነው እንዲህ አይነት ታሪካዊ ውንብድና። እንዲህ አይነት ታሪካዊ ሌብነት እንዲህ አይነት ዘመን ተሻጋሪ የማይፋቅ የድንቁርናና የክፋት ውሳኔ ወስናችሁ ስታበቁ ይሄንን ጥላችሁ ያለፋችሁትን ታሪካዊ ስህተት ለማረም የሚሰሩ ሰዎች ላይ ዋነኛ ተደራዳሪ በትግራይ ወገን ጻድቃን ጌታቸውና ሰፋ ሌሎች ሰዎች ይኖራሉ። ዋናዎቹ እነዚህ ናቸው። ፈራሚዎቹ እነሱ እያሉ ስለ ፕሪቶሪያ ስምምነት አስበው አልመው ተረድተው ገብቷቸው የማያውቅ ሰዎች ናቸው። ፕሪቶሪያ ፕሪቶሪያ ፕሪቶሪያ እያሉ የሚያለቅሱ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 የበለጠ እንድንሰፋ የበለጠ እንድንትልቅ ያግዘናል እና እሱ እንድታደርጉልን በትህትና ጠይቄ ነው የምጀምረው ዛሬ በጣም በርካታ ጉዳይ ነው የምናነሳው በለው ነው የምንለው ይኸው ነው እንግዲህ የቁርጥ ቀኑ ሰው ቁርጡን አሳውቀዋል እነ ዶክተር ደሳለኝ ጋርም ትንሽ ጎራ እንላለን በርካት ያሉ ጉዳዮችን ነው የምናነሳው ላይክ ሼር ሰብስክራይብ አድርጋችሁ አብራችሁ እንድትቆዩ ልጠይቅ ትናንትና በጣም የሚገርም የፓርላማ ውሎ ተመልክተናል ኢትዮጵያዊ ሀቅና ኢትዮጵያዊ እውነት ከፍ ብሎ ታይቷል። ከጠቅላይ ሚኒስትሩ የፓርላማ ውሎ በኋላ ዞር ዞር እያልኩ ሚዲያ ምናምን ለማየት ሞከርኩኝ። ምንም ሁሉም በቃ እንዲች ብለው ፅንስ መስለዋል። ምንድነው ያጋጠማችሁ? የሻዕቢያ ተላላኪዎችን ምን እያሉ ነው የሚለውን ለማየት ሄጄ ነበር። የሚናገሩት ግራ ገብቷቸው ሲንኮለታተፉ እንዲች ብለው እንዴት ብለው ሲያሳዝኑ። ለወትሮ ለጋዜጠኛም ለአክቲቪስትም ተሯሩጠው መልስ የሚሰጡት የኤርትራዊ ማስታወቂያ ሚኒስትር የማነ ገብረ መስቀል ራሱ እኔ ይህንን ቪዲዮ እስካጠናቀቅኩበት ሰዓት ድረስ ዝም ጭጭ ብለዋል። አይዟችሁ፣ ምን ይበሉ ታዲያ። እንዳይጨመር እንዳይቀነስ አድርገው ነው ጠቅላይ ሚኒስትሩ ድምድም አድርገው ይሄዱት። ድምድም በጣም በርካታ ጉዳዮችን ነው ትላንትና ዶክተር አብይ ያነሱት በጣም በርካታ ጉዳዮች ማለት የኢትዮጵያ ሀቅ ከፍ ብሎ የታየበት በደንብ ማለት ነው። አሰብ የባህር በር የሚል ነገር እንደማይቀር የተመለከትንበት ነበር። እሱ እናነሰዋለን አሳ ጎርጓሪ ዘንዶ ያወጣል እንደሚባለው የባህር በር ስንል አሰብን ነው ያሉት አሉ። እንግዲህ ከመጣችሁ ማርያም ታምጣችሁ ተብሎ ይኸው ትናንትና አሰብን ስለሚባል ጉዳይ በይፋ ስሙ ተጠርቶ ምናምን ሲነጋገር አየን። ብያቸዋለሁ። ባለፈው አንፈራም አንደነግጥም። አቧራ ተለብሶ የተቀመጠውን ጉዳይ ጠቅላይ ሚኒስትሩ አንስተው አምጥተውታል፣ አንስተው አምጥተውታል። እሱ በጣም ሰፊ ስለሆነ አነሰዋሉ። ዶክተር አብይ ትላንትና እግረ መንገዴ ነካርጌ እንዳልፍ ነው ዶክተር ደሳለኝ ጫኔ ዶክተር አብይ አሕመድን ትላንትና አንድ ጥያቄ ጠይቃቸዋል። ለሰላም ለድርድር ዝግጁ ሆን ያስፈልጋል፣ ድርድር ምናምን ብለዋል። ዶክተር አብይ ዝግጁ ነኝ ብለዋል። አሁን ዶክተር ደሳለኝ ጫኔን የምንጠይቃቸው ምንድን ነው? እርሶ የሚያውቁት ለንግግር ዝግጁ የሆነ ሸኔና ፋኖ ካለ ይዘው ይምጡ። ዋነኛው ነገር እሱ። እርሶ የሚያውቁት ለንግግር ዝግጁ ለድርድር ዝግጁ የሆነ አካል ካለ ይዘው ይምጡ።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 እርሶ ለድርድር ዝግጁ የሆነ የሚያውቁት ፋኖ ካለ ይዘው ይምጡ። እርሶ ለድርድር ዝግጁ የሆነ የሚያውቁት ታጣቂ ካለ ይዘው ይምጡ። ከዚህ በኋላ ይህን ጥያቄ ማንሳት የሚጠበቅቦት ለለት ለታጣቂዎቹ፣ በመሰረቱ ጥያቄው ጤናማ እንዲሆንም እነሱንም ጥሪ ማድረግ ግን፣ መንግስት መልሷል። ለመደራደር ለመነጋገር ዝግጁ ነኝ ይህ መንግስት ከሁሉም ጋር ለመደራደር ዝግጁ ነኝ እያለ ነው። ግን ለመደራደር እነሱን እራሱ ማደራደር በጣም መከራ ዶክተራዊ ተናግሯል። እኔ ከጌታቸው ረዳ ጋር ከሰራው ከሌላው ጋር መስራት ምን ይከብዳል? ከጌታቸው ረዳ ጋር ከሰሩ ዘመነ ካሴም ለሀገር ከጠቀመ ይሰራሉ ማለት ነው። ዘሜ ጊዜ ይኖረዋሉ። ከፍየል የተረፈ ችግር ነው። ሰውየው ትከሻው ከጎጃም ሰፍቷል። እየታገለ ይሁን እኔ ማቆ ነገር ትግልና ፈንግል ዘንድሮ መለየት ተስኗል እና እሱን ጉዳይ ማንሳት ያስፈልጋል። በጣም በጣም መንግስት በጣም ቁርጥ ያለ አቋም እንዳለው አንስቷል። ዋነኛው ጉዳይ ግን የአሰብ የኤርትራ ጉዳይ ነው። አሁን የአሰብን ጥያቄ የሚያነሳው በኢትዮጵያ ማሊያ ለኤርትራ የሚጫወት ሰው አይደለም። በኢትዮጵያ ማሊያ ስለ ኢትዮጵያ የሚጫወት፣ በኢትዮጵያ ማሊያ ስለ ኢትዮጵያ የሚዋደቅ ሰው ነው። መሪ ነው። ትናንትና ጠቅላይ ሚኒስትሩ አንስተውታል። በካቢኔ ፈለግን ከተወሰነ የለም፣ በፓርላማ ፈለግን የለም፣ በህዝባዊ ውሳኔ ከሆነ ብለን ቼክ አደረግን ነበርን አላየንም። ምክር ቤት የኢትዮጵያ ህዝብ እንዲያምን ፈልገው፣ ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ የሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካብኔውን ዶክመንት ብናገላብጥ የለም። ካብኔው አያቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያቀውም ውሳኔው የለም። የኢትዮጵያ ህዝብ ሪፈረንደም ወስኖ እንዳይሆን እንዳይባል እኛም ያኔ የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ቢያንስ ካስፈጻሚ ካብኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ። ስለዚህ እንዴት ነው ሄደው ካልን በኢትዮጵያ ማሊያ ለኤርትራ በተጫወቱ ሰዎች ነው። ራሳችን ላይ ጎል ያገባ ነው እንደነ ቡትሮስ ቡትሮስ ጋሊ ያሉ ለሀገራቸው ጥቅም በተባበሩት መንግስታት ድርጅት በተጫወቱ ሰዎች አማካኝነት ነው ጎል የተቆጠረብን። ስህተታችን ይታረማል ነው ጉዳይ ይታረማል። ለምን ኢትዮጵያ በየዓመቱ አንድ አንድ ኤርትራ ትጨምራለች አሉ ማየት ትችላለች። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም እና አንደኛው ችግር ትርክት ነው። የማይገባቸውን ሕግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ሕግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፕሌሽን እኮ ናት። በዓለም እኮ አስረኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ ሶስት ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ ትላንትና የትናንትና የፓርላማ ውሎ እንዳያችሁት ይሄ እንዳለ ሆኖ አንዳንድ ኤርትራ መጨመራችን እንዳለ ሆኖ ዶክተር አብይ አህመድ ከስር ከመሰረቱ ነገሩን ያጠሩበትን እኔ ከአንድ አመት በፊት እቺን ሀሳብ አንስቼ ነበረ። እስቲ እዩዋት። ለኔ ይሄ ጥያቄ መሳካቱ አይደለም እኮ ጥያቄው ከአፉ ከጠቅላይ ሚኒስትር አፉ ከጠቅላይ ሚኒስትር ከጠቅላይ ሚኒስትራችን አንደበት መውጣቱ ሐውልትነቱ የህዳሴን ያህል ነው። ትክክል ለእኔ ህዳሴ ነው። አታሳንሶም አታቀለውም። ታቡ ነበር፣ አይነሳም። ዝም ጭጭ። ኃጢያት ነው ይመስልህ። ኢትዮጵያ በመወቀታ ያነሳችሁ አይደለም። አንዳንድ አካላቶች ልክ ሲነሳ አነሳሱን ስላስተውት እኮ ይሄ ነው እንደ ጸባጫሪነት ቆጥረውታል። ጠቅላይ ሚኒስትሩ እኮ ይሄን ሳያነሱ የቀሩበት ጊዜ አልነበረም። ከ2013 የፓርላማ ውሎ ጀምሮ አስመራ ሲመላለሱ አሰብ ላይ ነጭ ኮፍያ ደፍተው በነጭ ሸሚዝ ሲታዩ ምን መናፈስ አምሮት እንደ ይመስል እ ሰማያዊ ውሃ ናፍቆት ሁና አይደለም ብራዘር፣ የኢትዮጵያን የኤርትራ እርቅ ሲፈጸም ደስተኛ የሆንበት አንዱና ዋነኛው ምክንያት ምንድን ነው? ከመነፋፈቃችን ከወንድማማችነታችን ባለፈ ለሁለታችንም የጋራ ተጠቃሚነት ወደብ የሚባልን ነገር ስለምንጓጓ ስለምንናፍቅ ነው። እዚህ ጋር ያነሳሁት ሀሳብ ዶክተር አብይ አህመድ ኤርትራ የሚመላለሱት ዝም ብሎ ቀዩ ውሃው ሰማያዊ ውሃ ለማየት አደለም። ትናንትና ምሳቸው እንዳነሱት እኛ ጊዜ የለኝም ዝም ብዬ ልመላለስም ለውጤት ነው ብለዋል። ይሄንን ነው ስናነሳ ነበር። ኤርትራ ጠቅላይ ሚኒስትሩ ሄደው አሰብን ላያነሱ አይችሉም። ከዚህ በፊት እንዳሳየናችሁ ጠቅላይ ሚኒስትሩ ፓርላማ ላይ ኢሳያስ በመጡበት ጊዜም አሰብን አንስተዋል። ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ወደ አስመራ ተጉዤ በኋላ ኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቱብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። ስልጣን ላይ ከመውጣታቸው በፊት የአሰብ ጉዳይ ያብከነክናቸው ነበር። ማየት እንችላለን። አሰብ ሰባሰማኝ ስምንት እንግዲህ የምናየው አሁን በተመለከተ ስትራቴጂካሊ እነዚያ ሀገሮች ኢኮኖሚካሊ መረጃቸው አሁን ይሰራሉ። ስለዚህኛ ማለት አስ የኛ አድቫንቴጅ ያስገኝ ናቸው ለሚደር ማየት ስላለብ የምናየው እንዳያችሁት ነው። ይህ ሁሉ በሆነበት ሁኔታ ላይ ነው ኤርትራ እምቢኝ አለች። ትናንትና ጠቅላይ ሚኒስትሩ አጠቃላይ አካሄዱን አንስተውታል። በጥቂቱ እንመልከት። ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ መሄደው መንገድ ጠግነን አልኩኝ፣ እንከፍታለን ነው፣ ጠግነን ነበር ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ መስለው ሰዋል። እንደዛ አይደለም ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ፣ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለከተስፋ ያለው የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ወጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጀኔሬተር ተጠቀሙ ብለንም ቆይ እናስብበት ነው የተባለው። እንግዲህ እንደሰማችሁትም እያንዳንዱ ሊያለማ የሚችለውን መንገድ ተሂዶ ተሂዶ ተሂዶ ነው ሻዕቢያም ቢኛል። ይሄ ምንድን ነው? ሻዕቢያ በሰላሙ ጊዜም በክፋቱም ጊዜም ኢትዮጵያ ቀና እንድትል አይፈልግም። ማለት ኢትዮጵያ ብቻ አይደለም ኤርትራም ቀና እንድትል አይፈልግም። ለምን? ወደቡን እናልማ ተብሎ ጄነሬተር የሚሄደው ብትለማ ኤርትራ ነው የምትለማው። አልፈልግም ብሎ መለሰ። ተባብሮ ለማደግ ተባብሮ ለመልማት ፍቃደኛ አይደለም። እሱ ፍቃደኝነቱ ለምንድን ነው? ጥይት ለማሻሻጥ ህገወጥ ስደተኞችን ለማሰደድ። ሀገር ሁኑ ብለዋል ጠቅላይ ሚኒስትሩ። እኔው የእኛ መልዕክት ለኤርትራ መንግስት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 ከኤርትራ ጋር ኢትዮጵያ ያለችበትን ጉዳይ አጽንዖት ሰጥተው ተናግረዋል። ሲያጸኑትም በሰላም ብለዋል። ግን ደግሞ በእርግጠኝነት እንመልሰዋለን፣ ደግሞ ይመለሳል። ጥያቄው ኢትዮጵያ የባህር በር የሚል እንትን ያነሳችሁ? በቃ አሁን ይሄ አንዳንድ አካላቶች ትናንትና በሰላም ብለዋል ጠቅላይ ሚኒስትሩ። ከምንጮቻችን እንደሰማነው ጦርነት ምንጭ፣ አርባ ምንጭ፣ እንትን ምንጭ ነን አትበልን። ምንም ምንጭ የለም። ጥያቄው ድብቅና የተድበሰበሰ አይደለም። ማንም አይፈራም ይህን ጥያቄ ለመጠየቅ የባህር በር ሐቃችንን እኔ አንዳንዴ አታፍሩም እንዴ ማለት አትሸማቀቁም? እንዲህ አይነት ታሪካዊ ውንብድና፣ እንዲህ አይነት ታሪካዊ ሌብነት፣ እንዲህ አይነት ዘመን ተሻጋሪ የማይፋቅ የድንቁርናና የክፋት ውሳኔ ወስናችሁ ስታበቁ ዛሬም ይሄንን ጥላችሁ ያለፋችሁትን ታሪካዊ ስህተት ለማረም የሚሰሩ ሰዎች ላይ እንደው ለማጣጣል የሆነ ነገር ለማለት አቃቂር ለማውጣት ትሞክራላችሁ። አታፍሩም ማለት ትንሽ እንትናችሁ፣ ጭንቅላታችሁ ህብል ላይ ሰረሰራችሁ፣ ሜዱላ ኦብላንጋታችሁ ምናምን አይሰራም። በጣም እኮ ነው የሚገርመው ማለት በጣም ማለት እኔ ለምን በዚህ መጠን እንደዚህ ለመሆን እንደተደፈረ ለምን በዚህ መጠን ሰው ሀገሩን እንደሚጠላ፣ እንዴት ሀገራችሁ በዚህ መጠን ትጠላላችሁ? እንዴት ሀገራችሁ ላይ በዚህ መጠን ክፋት ትሰራላችሁ? በአንድም በሌላ ግን ኢትዮጵያ ጥያቄዋን ትመልሳለች። የባህር በር ጉዳይዋን ሌላው ቲፒኤልኤፍ እና የፕሪቶሪያ ስምምነት ጉዳይ ነው። ጠቅላይ ሚኒስትሩ እዚህ ላይም ከስር ከመሰረቱ ግርታን ያጠራ ንግግር አድርገዋል። የፕሪቶሪያ ስምምነት የወለደችው እያለች የታቀፈችው ናት እኔ ነኝ እናት እያለች ያለችው እያሉ ነው። ተመልክተን እንምጣስ። ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል፣ ራሱ ቃሉ ፕሪቶሪያን አቀዋለሁ የተማርኩት እዛ ነበረ። ግን ማቆ ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ፕሪቶሪያ ሲባል ግራ እየገባኝ ይመጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ ተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ካሰፋ አብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸው እና ሰፋ ሌሎች ሰዎች ይኖራሉ። ዋናዎቹ እነዚህ ናቸው። ፈራሚዎቹ በእኛም ወገኛ ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። የፕሪቶሪያ ስምምነት ሰሞኑን እኛም ስናነሳ እንደነበረው የመጀመሪያው ነጥብ ምርጫ፣ ለፌዴራል መንግሥት ተቋማት መገዛት የሚሉ ሌሎች ዝርዝር ነጥቦችን የያዘ ጉዳይ የፕሪቶሪያ ስምምነትም የተፈራረሙት አካላት እዚህ ናቸው። ቅድም እንዳያችሁ ጠቅላይ ሚኒስትሩ እንዳነሱት ጻድቃን፣ ጌታቸው አሰፋ፣ አብርሃ እዚሁ ናቸው። እነሱ እያሉ ስለ ፕሪቶሪያ ስምምነት አስበው አልመው ተረድተው ገብቷቸው የማያውቅ ሰዎች ናቸው። ፕሪቶሪያ ፕሪቶሪያ ፕሪቶሪያ እያሉ የሚያለቅሱት ወታደር ትጥቅ ስለማስፈታት ተፈራርመው በጀቱን ወታደር ለማሰልጠን የሚያውሉ የትምሱቅ የሉም እኮ ማለት፣ የሉም የሉም። እኔ እንደዚህ አይነት እኔ እንደዚህ አይነት አይቼም አላውቅ፣ እንደነሱ አይነት አይቼም አላውቅ። ተፈራርመው ምን ብለው ምን ብለው ሄደው ራሳቸው ያለቅሳሉ። ጠቅላይ ሚኒስትሩ አጥርተው ነው፣ ከስር መሰረቱ ነው ይሄን የገለጹት። ከሁሉም ጋር እንደራደራለን ማለት ይሄ መጀመሪያ ያነሱት ሐሳብ ነው። ከዛ አስቀጥለው የፕሪቶሪያን አጽንተው ተናግረዋል። የኤርትራን ፍላጎትም ከኤርትራ ጋር ያለ ጉዳይ ነው፣ ለሰላም ዝግጁ መሆናቸውን አንስተው ይሄን ሁሉ ሲያጠሩ፣ ፕሪቶሪያም በደንብ ነው የጠራው። በጀቱን ወታደር ለማሰልጠኛ እየዋሉት ነው። ሰዎቹ ምን እንደሚሻላቸው እኔ በጣም በጣም እኮ እንትን ናቸው። ግን መንግስት በሆደ ሰፊነት የያዛቸው ጉዳዮች ነገ ከነገ ወዲያ እንትን ነው የሚሉት። ራሳቸውን ነው እንትን የሚላቸው። ሌላው ጠቅላይ ሚኒስትሩ በጣም ከፍ ያለ ሀሳብ አንስተዋል። ምናልባትም ፊዞሎፊካል አይዲያ ብሎ ሊነሳ የሚችል በትጥቅ ከመጣ በትጥቅ ትመለሳለህ። ይሄ ምንድን ነው? ምክንያትንና ውጤትን ማሳየት የሚችል ሚንስ ኢንድ መጀመሪያንና ምክንያትንና መጨረሻ ለምሳሌ የሆነ ሰዎች ሁለት ሰዎች ሀብታም መሆን ሊፈልጉ ይችላሉ። እችን ስንመለከታት ማለት ሀብታም መሆን ሊፈልጉ ይችላል። ከዛ ኋላ አንደኛው ለፍቶ ለፍቶ ለፍቶ ሀብታም መሆን ሊፈልግ ይችላል። አንደኛው ዘርፎ ዘርፎ ዘርፎ ምናምን አምታቶ ሀብታም መሆን ሊፈልግ ይችላል። ሀብታም መሆን ምክንያታቸው ውጤታቸው የሚመጣበት መንገድ ግን ከኢንዱ በኋላ ያለውን ነገር ይወስኗል። ዘርፎ አምታቶ ምናምን ስልጣን ላይ የወጣው ሰውዬ የሚኖረው ጸባይና ለፍቶ ጥሮ ግሮ ሀብታም የሆነው ሰው የሚኖረው ጸባይ አንድ አይነት አንድ አይነት አይሆንም። ጸባያቸው ይለዋወጣል። አብረው ቁጩ ለመብላት አይችሉም። የዘረፈው ምናምን ትቢተኛ ነው የሚሆን። ለፍቶ ጥሮ ግሮ ምናምን ሀብታም የሆነው ሰው ደግሞ ያቀዋል እንዴት እንዳመጣው ያውቀዋል። ጸባያቸው አንድ አይነት አይሆንም። መንገዳቸው ከኢንድ በኋላ ያለውን እንትናቸውን ይወስነዋል። በትጥቅ ትግል የመጣም በመሳሪያ የመጣም ልክ እንደዛ ነው። ሁሌ መሳሪያ ነው የሚታየው፣ ሀሳብ አይሰማም። ሁሌ ትጥቅ ነው የሚያነሳው፣ ሀሳብ አይሰማም፣ አያዳምጥም። ግልፍተኝ በቃ ሁሌ ትጥቅና ትጥቅም እሱን ጥለ በሰላም ና። ምክንያቱስ አንተ ስልጣን ላይ ከወጣ በኋላ ያለውን መንገድህንም የሚወስንልህ አመጣጥህ ነው። ስልጣኑ ብቻ እንደው የትንፍጩ ዱቄት ናምች አራት ኪሎ ልግባና ልቀመጥ አይሰራም። አራት ኪሎ አንድ ወንበር ነው ያለው። አራት ኪሎ ትገባ እንደሆነ ኪሎ ቀንሶ አራት ኪሎ ከገባ ነው እሱ ደግሞ በነፍስ አትቀጥል። እኔ አራት ኪሎ አራት ኪሎ ሲሉ እንደው ከስተው አራት ኪሎ ከገቡ ብዬ ነበረ ግን እንዳያችሁት ያኛው ሰውዬ ራሱ ራሱ ሰፍቶ ሰፍቶ እታገለታሉ ከሚለው መሬት ራሱ ሰፍቶ አራት መቶ ኪሎ ሊገባ አይሆንም አይሆንም። በጥቅሉ የጠቅላይ ሚኒስትሩ የፓርላማ ውሎ እጅግ ከፍ ያለ ልዕልና የታየበት ሀቅ የታየበት እውነት ከፍ ያለችበት ደምቃ የታየችበት ኢትዮጵያ ሀቋን እውነቷን የምታስመልስበት ተንቧጨርቅ አልተንቧጨርቅ እዛም ቆጨ እዚህም ምንትናል እዛም ሜዳ አንቋካካ እዚህም ሜዳ አኳካ ምንም አታመጣ። ኢትዮጵያ የምትፈልገውን ነገር ታሳካለች። እንግዲህ ኢትዮጵያ በየትኛው መንገድ ጥያቄዎቿን ትመልሳለች? ዋጡት። አሁን በኢትዮጵያ ማለያ ለኤርትራ የሚጫወት ኃይል የለም። ስለዚህ የጠቅላይ ሚኒስትሩ የፓርላማ ውሎ በጥቅሉ ከተመለከት ነው እናጅሬን እጃቸውን ባዶ ያደረገ የሚናገሩትን ያሳጣ የሚያወሩትን የነሳ ሀቅ ላይ የተመሰረተ እውነትን ያዘለ ኢትዮጵያዊ ከፍታ የተንጸባረቀበት ድንቅ ድንቅ ድንቅ ድንቅ ቆይታ ነበር ያደረጉት። ይህ ድንቅ ቆይታም የኢትዮጵያን ከፍታ አሳይቷል። ኢትዮጵያም ከታሰበላት አትቀርብ። ያሉትን ሳያረጉ ሲቀሩ አይተን ስለማናውቅ ማለት ነው። ይሆናል፣ ይጸናል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 የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ አብዝቶ ይባርክ። ውዴ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገሰ ይበለን። ቼርስ